ብሔራዊ ጥቅም የአንድ ሀገር ሉዓላዊነትን ከሚያስከብሩ መሰረታዊያን ዋነኛው ሲሆን ጂኦ ስትራቴጂያዊ ቁመና ደግሞ የብሔራዊ ጥቅም ማረጋገጫ ቁልፍ ነው። የኢትዮጵያ ብሔራዊ ጥቅምና ጂኦ ስትራቴጂያዊ ቁመና በሚል ርዕስ በኢቢሲ ኤፍኤም አዲስ 97.1 ውይይት ተደርጓል። በብልጽግና ፓርቲ ዋና ጽሕፈት ቤት የዓለም አቀፍ ግንኙነት ዳይሬክተር አቶ ነቢዩ ስሁል እንደሚሉት ብሔራዊ ጥቅም ሀገሬ መሆን ማረጋገጫ ነው። አንድ ሀገር ሀገር ነው ካልን ሀገር ከሆነ በኋላ በምን መልኩ ነው ሀገርነቱን ተግባራዊ የሚያደርገው የሚያንቀሳቅሰው ከተባለ በብሔራዊ ጥቅሙ ነው። ኢትዮጵያ በባዳ ፍላጎትና በባንዳ ተባባሪነት ብሔራዊ ጥቅሟ ሲፈተን መቆየቱን የኢትዮ ኢንጂነሪንግ ምክትል ዋና ስራ አስፈጻሚ አቶ ዳንኤል ኦላኒ ተናግረዋል። ባዳም የሚፈልገው ባንዳም የሚፈልገው ነው። ባዳ ኢትዮጵያ ከጠነከረች እንዲሁ ዝም ብሎ ከመሬት ተነስቶ ቦታ እንደዚህ ነው፣ ህዝብ ብዛቷ እንደዚህ ነው፣ ተፈጥሮ ሀብቷ እንደዚህ ነው፣ እንዲ ነው እንዲያ ነው እያሉ የሚፈራዋት አካላት ሊያሰናክሉ የሚፈልጉት አይነት እንቅስቃሴ ነው። እንዲህ አይነት እንቅስቃሴ ብሔራዊ ጥቅም ከውስጥ ጉዳዮች አንጻርም የሚታይ መሆኑ ተነስቷል። ከውስጥ ያለው ከአንድነት ጋር ከኢኮኖሚ ብልጽግና ጋር ተያይዞ ያሉ ጉዳዮችን፣ ባንዳዎች ከማጥራት ጋር ተያይዞ ያሉ ጉዳዮችን፣ ለዛ ትኩረት ተሰጥቶ አቅማችንን በደንብ ቆጥረን ሀቃችንን በደንብ አይተን በተለያየ መንገድ የሚገለጽ ሀብታችንን ለብሶ ከነበረው አቧራ አላቀን አራግፈን ለኢኮኖሚያዊ ብልጽግና ለሁለንተናዊ ብልጽግና ለመዋል ጥረት እያደረግን ነው። ብሔራዊ ጥቅም አንበሳው ድርሻ የሚይዘው የውስጥ ጉዳይ ነው። የፖለቲካ ኃይሎች የምንላቸው አካላት ሰላማዊ አማራጭ ለምርጫ የሚቀርብ ጉዳይ አይደለም። ቤዚክ ነው፣ ህልውና ነው። የተቋም ውጤታማነትን ማረጋገጥ፣ በችግሮች አለመታሰር፣ በርዕይ መጠንከር፣ የመልካም አስተዳደር ችግርን መቅረፍ፣ ሙስና መቆጣጠር፣ እንዲሁም ዲፕሎማሲያዊ ተጽዕኖ ፈጣሪነት የኢትዮጵያን ብሔራዊ ጥቅምና ጂኦስትራቴጂያዊ ቁመናን ለማረጋገጥ የሚጠበቁ ሚናዎች መሆናቸው ተመላክቷል።